አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ ስድስት በዚች ዕለት ከእስክንድሪያ ከተማ የሆነ መነኮስ አባት ቴወድሮስ በሰማይትነት ሞተ። ይህም የታመነና ንጹሕ ቅዱስ ተጋዳይ በእስክንድሪያ ከሚገኙ ገዳማት በአንዱ በመልካም ገድል ተጠምዶ ኖረ። ታናሹ አርዮሳዊ ቆስጠንጢኖስ በነገሰ ጊዜ አርዮሳዊ ጊዮርጊስን በእስክንድሪያ አገር ሊቀጳጳሳት አድርጎ ሾመው፣ ሐዋርያዊ ቅዱስ አትናቴዎስንም ከመንበሩ አሳደደው። ይህ አረዮሳዊ ጊዮርጊስም በማርቆስ ወንበር ላይ ሲቀመጥ ያን ጊዜ በአረዮሳውያንና በእስክንድሪያ ምእመናን መካከል ታላቅ መተላለቅ ሆነ። ሃይማኖታቸው የቀና ብዙዎች ምእመናንም ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ተገደሉ። ከዚህም በኋላ ይህ አሬዮሳዊ ጊዮርጊ ስለ አባት ቴዎድሮስ እርሱ አሬዎሳውያንን ተከራክሮ እንደሚያሸንፋቸው ከቅዱሳት መጻሕፍትን ማስረጃ በማምጣትና በማስፈረድ ያስፈራቸው ነበር። ያን ጊዜ ይህን መነኮስ አባት ቴዎድሮስን ይዘው በየአይነቱ በሆነ ስቃይ እንዲያሰቃዩት አዘዘ። እንዲሁም አደረጉበት። ግን ምንም ምን ጉዳት አልደረሰበትም። ከዚህ በኋላም ኃይለኞች ሯጮች በሆኑ ፈረሶች ላይ እግሮቹንና እጆቹን አስረው በሰፊ ሜዳ ውስጥ እንዲያስሮጧቸው አዘዘ። ይህንንም ባደረጉ ጊዜ ህዋሳቱ ሁሉ ተበጣጠሱ፣ ራሱም ተቆረጠች። እንደዚህም ሆና ሆኖ ነፍሱን በእግዚአብሔር እጅ ሰጠ። ሦስት አክሊላትንም ተቀዳጀ። አንዱ ድንግልናውን ጠብቆ ስለመመንኮሱ፣ ሁለተኛው ሃይማኖትን ስለማስተማሩ እና ተከራክሮ መናፍቃንን ስለመመለሱ፣ ሦስተኛው ስለ ቀናች ሃይማኖት ደሙን በማፍሰሱ ነው። ከዚህ በኋላ ምእመናን እየተቆራረጡና የተበተኑ ህዋሳቱን የተበተኑ ህዋሳቱን ሰብስበው በሳጥን ውስጥ አደረጓቸው። በዚህ ዕለትም መታሰቢያ በዓሉን አደረጉ። እንደ ሌሎቹ ቅዱሳን ሁሉ የምስጋና ድርሰትን በሮማይስጥ ቋንቋ ደረሱለት፣ በጸሎት መጽሐፋቸውም ውስጥ ጻፉት። ለእግዚአብሔር ምስጋና ይሁን እኛንም በዚህ ሰማዕት ጸሎት ይማረን በረከቱም ከእኛ ጋራ ትኖር ለዘላለሙ አሜን። ሰላም ለከ ቴዎድሮስ መነኮስ ሱረ አእጋር ወአይዳው በእግረ ፈረስ ማይለ ሩፀቱ ፍሉህ አምሳለ ነፋስ ማዕባልከ ተመቲራ ለእንተ ሰረረ ትርስ እግዚአብሔር አስተቀጸላ በአክሊል ሰላስ። በዚች ምለት የሀገረ መሪዩጥ አርባ ሰማዕታትና የሌሎች አርባ ሰማዕታት የመነኮስ ገብረ ክርስቶስም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን አውሳቢዎስ፣ ታማን፣ ሃርዋግና ባኮስ የተባሉ የሀገር አስና አራት መኳንንት የረፍታቸው መታሰቢያ ነው። እሊም ቅዱሳን ለእስና ሀገር ምሰሶዎቿ ነበሩ፣ ጸሐፊዎቿም ነበሩ። ለብዙዎች ድሆች እና ምስኪኖች መጸውቱ ነበር። ወደዚያች ሀገርም መኮንኑ አርያኖስ ዳግመኛ በተመለሰ ጊዜ እኛ ክርስቲያንን ክብር ይግባውና ሰማይና ምድርን በጸኑበት በእግዚአብሔር በጌታችን በኢየሱስ ክርስቶስ እናምናለን፣ በማለት በግልጥ በፊቱ እየጮሁ ተቀበሉ። ታሪያኖስም ሰምቶ በየራሱ በሆነ ስቃይ አሰቃያቸው። ከዚህም በኋላ ራሶቻቸውን በሰይፍ ቆረጠ፣ የምስክርነትን አክሊል ተቀበሉ። ለእግዚአብሔርም ምስጋና ይሁን፣ በረከታቸውም ከእኛ ጋራ ትኑር ለዘላለሙ አሜን። ሰላም እብል መኳንንተ ብአ መኳንንተ ርብአ ዘያጸግቡ ርሁበ ወዘያረውው ጽሙአ ሀገራተ አስና ያመዘብር አማረ ያኖስ ወፃ በእንተ ክርስቶስ ይኩኑ ስማ እምነ ህዝቦሙ ቀደሙ መጺአ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ ሰባት በዚች ቀን ቀሊን ከምትባል አገር ቅዱስና ብሩክ ድል አድራጊም የሆነ አባ አበስኪሮስ በሰማዕትነት ሞተ። በዚችም ዕለት መኮንን አርማኒዮስ ያሰቃያቸው የአስራ ስድስት ሺህ ሰማዕታት የእረፍታቸው መታሰቢያ ሆነ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት አምላክን የወለደች የእመቤታችን የድንግል ማርያም ቤተ ክርስቲያን የተከፈተችበትና የከበረችበት ነው።

በጸሎተሙ ማርያ ማራቂ ተኩሉም ባይ ስውረ የማሃረነ ኢየሱስ ክርስቶስ ታምር ያ ለብጽት ቅድስት አርሴማ ጸሎታ ወበረከታ ያህሉም ስለ ኩልነ ህዝበ ክርስቲያን ለዓለም አለም አሜን። የሰማይቷ የብጽት ቅድስት አርሴማ ታምር ይህ ነው። ጸሎቷና በረከቷ በህዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። ጠዋት በሆነ ጊዜ ከምስራቅ አገር ሁለት መነኮሳት በእጅ የመስቀል በትርን የያዘ በሚያስፈራና በሚያስደነግጥ በአንበሳ አምሳል መንፈስ ቅዱስ እየመራቸው ወደ አርማንያ ሀገር መጡ። ሲሄዱ እርሱም በፊታቸው ይሄዳል። ሲያልፉም እርሱም ከእነርሱ ጋር ያርፋል። ሌላ አንበሳም ያስደነግጣቸው ዘንድ በመጣ ጊዜ እርሱ ይረዳዋል፣ ያድናቸውም አል በበትረ መስቀሉም ያሸሻቸዋል። እንደዚህም እያደረገ ወደ እነዚያ ቅዱሳን ወደ ብዚት ቅድስት አርሴማ የመቃብር ቦታ ደረሳቸው። አስቀድሞ የተናገረው ያ ሰው ከወዲያ ወዲህ ሲመላለስ አገኘ። ባያቸውም ጊዜ በፊታቸው ሰገደ። እርስ በእርሳቸውም በተቀደሰ ሰላምታ ሰላም ተባባሉ። እርሱም እናንተ ከወዴት ናችሁ አላቸው። እነርሱም በፍጹም ፈቃዱ ወደዚች ቦታ እግዚአብሔር አምላካችን አደረሰን አሉት። አንተ ስራ ምንድን ነው? ሃይማኖትስ ምንድን ነው? እርሱም መጀመሪያ እግዚአብሔር አምላኬን አላውቅም ነበር። ነገር ግን በአዳን አማልክቶችን አመልክ ነበር። ከመልካም ስራ ምንም አልሰራውም። በችግረኞችና በጦም አዳሪዎች ላይም ርህራሄ ቸርነትን በልቤ ውስጥ የለም ነበር። ነገር ግን የምህረት ባህሪና የትዕግስት ተራራ እግዚአብሔር ፈጽሞ ማረኝ ይቅርም አለኝ። እስከዚችም ቀን አደረሰኝ። ያደረሰኝን የደረሰበትን ሁሉ ከመጀመሪያው እስከ መጨረሻው ብዙ ነገራቸው። እነዚያም መነኮሳት ሰዓት በሰሙ ጊዜ እግዚአብሔርን ልዕልና አደነቁ። በሀይማኖት ባለ በዚያ ፍጹም አላዋቂ ሰው ላይ ገናና ተአምሩን ስለገለጠ ፈጽሞ ተደነቁ። ከዚያም በኋላ የቀናች ሀይማኖት ነገር ና የተለየ ሸመንኩስናን ስራ አስተማሩት። ከጥቂት ቀናትም በኋላ የመላእክትን አስኬማ ለበሱት። የትእግስትንም ባለቤት ሆነ። የትእግስትን ባለቤት ሆነ። በዚያም የመነኮሳት ቤቶች ሰሩ። በእጃቸውም ስራ ኖሩ። በብጽኤት ቅድስት አርሴማ፣ ቅድስት አትናሲያ በ27 ሰማዕታት ስም ቤተ ክርስቲያን አነጹ። አህዮችና ግመሎች ለደብሩ አገልጋዮች እንዲጫኑ አደረጓቸው። በዚያም የመነኮሳትን ቤቶች ሰሩ። በእጃቸውም ስራ ኖሩ በብጽሄት ቅድስት አርሴማ በቅድስት አትናሲያ ና በ ሀያ ሰባቱ ሰማዕታት ስም ቤተ ክርስቲያን ጽዋዎች ና ግመሎች ለደብሩ አገልጋዮች እንዲጫኑ አደረጉ። ለጾምና ለጸሎት ትህትና፣ ለመስራትና ለፍቅር ተጠመዱ። በዚያም ገዳሙ ውስጥ መነኮሳት ብዙ ከቅዱሳን መነኮሳት ብዛት የተነሳ መቻል እስከ ተሳናቸው ድረስ በእንደዚህ ስራ የቅድስትና ንጽሄት አምላክን የወለደች የድንግል ማርያም ክብርና ገናናነት የተናገሩ ብዙ ዘመን ኖሩ። በዚህም በብጽኢት ቅድስት አርሴማ የቸርነት ብዛት እስከዛሬ ድረስ ታላቅ ተአምራት ተደረገ። የሰማይቷ የቅድስት አርሴማ በረከትና ረዴት አማላጅነት ይጠብቀን ለዘላለሙ አሜን። የቅዱሳን ረዴት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን። ህዝቡን ከህዝብ ያስማማልን።